አልሰግጥም፣ አልደድብም፣ አልደድብ። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገን ነው። ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰን እኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም ምን ዳገት ላይ ቆመ ነበር ምጮው ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ? እንደ ቴክኖሎጂ በአዋቂዎች ነው። ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገርም አይኖራችሁም። ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የአርባ የሐምሳ ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም። አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድብ፣ ንቃ።